በቤታችን ውስጥ ኬክ ስንሰራ ለምንድነው ሶፍትና ሶፍት እና ስፖንጅ የማይሆነው ብላችሁ በጠይቃችሁ መሰረት በቀላሉ ለልጆችም ሆነ ላዋቂዎች የሚሆን የኬክ አሰራር ይዤላችሁ መጥቻለሁኝ። ተከታተሉ። የሚያስፈልጉን ግብአቶች የመጀመሪያ ዱቄት፣ ስኳር፣ ዘይት፣ ቫኒላ፣ ቤኪንግ ፓውደር፣ እንቁላል፣ ብርቱካን ጨው በተወሰነ መልኩ እርድና እርጎ። እነዚህን ተጠቅመን የብርቱካን ፍሌቨር ያለው ጣፋጭ ኬክ ቤታችን ማዘጋጀት እንችላለን ማለት። እናንተ አነስተኛ የሽንኩርት መፍጫ ካላችሁ በእሱ ማድረግ ትችላላችሁ። እኔ ግን በጁስ መፍጫ ነው የምጠቀመው። ተራ በተራ ግብዓቶቼን እጨምራለሁ ወይም ማለት ነው። እነዚህ ላይ ሴት እናደርግና እዛ መጀመሪያ የምጨምረው እንቁላሉን ነው ማለት ነው። እንቁላል የሀበሻውንም የፈረንጁን መጠቀም ትችላላችሁ። እኔ ሁለቱንም ቀላቅዬ ነው የምጠቀመው። አራት ፍሬ እንቁላል ተጠቅም ያለሁኝ የሀበሸዋ ትንሽ ወደ ቢጫ ከለር እንድትሆን ታደርጋለች የፈረንጁ ደግሞ ምንድነው በርከት ያለው ውሃ አለው ማለት ነው ራሱን የቻለ ምክንያቱም ኬክ ስንሰራ ውሃ አንጨምርም ስለዚህ ይሄንን እዚህ በዚህ መልኩ እንመታዋለን ማለት ነው በዚህ አንድ ሙሉ ስኳር ካደረግን አንድ ሙሉ ዘይት እናደርጋለን። ከዚያ የዱቄት መጠናችን ደግሞ በዚህ አራት እናደርጋለን ማለት ነው። ተመሳሳይ አይነት ጣም እንዲኖረን ይረዳናል። እኔ የምሰራው አነሳርጌ ስለሆነ በዚህ ግማሽ ያህል ስኳር እጠቀማለሁኝ ማለት ነው። ሀፍ ላይ ነው ያለው ማለት ነው። እዚ ስኳራችንን እንጨምራለን። ሶስት የሾርባ ማንኪያ የሚያህል እርጎ እናረግበታለን ማለት ነው። እርጎ በጣም ስሙዝ የሆነ ቴክስቸር እንዲኖረው ያደርጋል። እንበጠብጠዋለን ማለት ነው። አሁን በዚህ ደረጃ ላይ ያለ ደግሞ ጨው ከምብላችሁ በላይ በጣም ትንሽ ማለት ነች ይነች ማደርጋት ቫኔላ የተወሰነ ያህል ይህን ያህል ይበቃናል። ቫኒላ ጥቅሙ ምንድን ነው? እንቁላሉ ቃና ወደ ላይ እንዳይመጣብን። ጥሬ እንቁላል ሲሆን ምን ያህል ሽታ እንዳለ ሁላችንም የምናውቀው ነገር ነው እና ቃና እንዲኖረው ይረዳናል ማለት ነው። ብርቱካናችንን እንጨምራለን ማለት ነው። ብርቱካናችንን የምንጠቀመው ያው ልጣጩን ፈቅፍቀን ነው። በፊት ልጆች እያለን ማዘር ቤት ውስጥ ስትጋግር ብርቱካን ፈቅፍቃ ጨምራ ነው የምትጋግረው። ይህኛው መፈቅፈቅ የራሱ አልነበረም እና። የጫማ የቀለም ጣሳ አለ አይደለም? የኪዊ የሚለው የእሱን ክዳኑን በትንሽ ሚስማር እንደዚህ መታው፣ እንደዚህ አይነት ነገር ታመጠ በሱ ነበረ ፈቅፈቅ የምትጨምረው ዳቦ ላይ እና በጣም በቃ በጣም ደስ የሚል የብርቱካን ጣዕም ያለው ዳቦ ነበር። የተለየ ጣዕም ነው የሚሰጠውና ባለበት ይሄ መጠን ይበቃኛል። ከዛ ይፈቀፈቅ ነውን የብርቱካን ይኸው እንደዚህ እንደምታዩት ማለት ነው የቀረን ዘይት መጨመር ነው። ቀደም እንዳልኳችሁ ልኬታችንን ደግሞ ዘይት እዚህ ግማሽ ላይ እናደርጋለን። እዚህ ዘይታችንን እንጨምራለን ማለት ነው። በጣም ጥቂት እርድ፣ በጣም በትንሹ አሁን እንዳያችኋት አደርጋለሁ። ስለዚህ በዚህ መልኩ የበጠበጥነው ወደ ጎድጓዳ ሳህናችን ላይ እንሰራበት ሳህናችን ላይ እናደርግና እንገለብጠዋለን ማለት ነው። ይህንን እዚህ ውስጥ ያሉ ዱቄታችንን እናደርጋለን ማለት ነው። በወንፊት ብታደርጉት ይመረጣል። ነገር ግን ሁለተኛውን ዱቄት ከማድረጋችን በፊት ላይ ቤኪንግ ፓውደራችንን ዱቄቱ ላይ እናደርጋለን ማለት ነው። ያው በግምት አንድ የሾርባ ማንኪያ የሚያህል አድርጊያለሁ። በዚህ መልኩ እናዋሃዳለን ማለት ነው። በእጃችሁ መስራት ትችላላችሁ። ውህዳችንን በዚህ መልኩ አዘጋጅተናል ማለት ነው። ፓስራችንን እናዘጋጃለን ማለት ነው። የፓስራ ሳህናችንን እናመጣለን። ይህንን እዚህ ላይ እስከምናደርግ ድረስ እንትናችን እንዲግል ትንሽ ሰለስተ ደቂቃ ሊያደርኩትኝ ይሄን እስከማዘጋጅ ድረስ ማለት ነው። ፓትራው እንዳይገለብኝ ትንሽ ዘይት ፓኑ ላይ አደርጋለሁኝ እና ይህንን በእንትን ማዳረስ ማለት ነው። እናዳርሰዋለን፣ ሙሉ ትሪውን ሙሉ ትሪውን እንደዚህ ዘይት እንቀባዋለን። ከዛ ደግሞ ላይ ትንሽ ዱቄት እንነሰንስበታለን ማለት ነው። ሊጡ ሌቭል እንዲሆን እንደዚህ እናደርገዋለን። ወደ ኦቨናችን እናስገባለን። ኦቨናችን ግሏል። የምናበስለው በኦቨን ከሆነ የሚመከረው ከ20 እስከ 25 ደቂቃ ነው። ነገር ግን በተለያየ አማራጭ በድስትም ልንጋግር እንችላለን። ባለን ነገር በፓትራም ልናበስል እንችላለን። እንደዛ ከሆነ ደግሞ መድረስ አለመድረሱን እየከፈተን ቼክ ማድረግ ይኖርብናል። እናውጣው ማለት ነው። እንዳያቃጥላችሁ ጥንቃቄ አድርጉ። በዚህ መልኩ የበሰለውን ኬካችንን ወደ ሳህን እንገለብጧለን ማለት ነው። እንደዚህ እንደምታዩት የሆነው ያው በቃ በጣም ሶፍት ነው። እንደምታዩት በጣም ሐሪፍ ስለዚህ አሁን ኬካችን ቀዝቀዝ ብሎልናል። እንቆርሳለን ማለት ነው። ቆርሰን ውስጡን ደግሞ ምን አይነት እንትን እንዳለው እናያለን። በኛ የከለሩ ቢጫ ነገር ነው። ሁለተኛ ትክክለኛ ብርቱካን ቃና አለው። ቤታችሁ ሰርታችሁ መጠቀም ትችላላችሁ ይህንን ኬክ ማለት ነው። እንደዚህ እንደ አማራጭ ደግሞ ክሬም ምናምኖችንም መስራት ትችላላችሁ። እነሱ ደግሞ በሌላ ቪዲዮ ይዤላችሁ እመጣለሁ ማለት ነው። ይህንን ኬካችን በጣም ሶፍት ነው። በጣም በቃ ውስጡ ሌላ ታሪክ ነው። እንቀምሷለን። በጣም ቆንጆ ኬክ ነው። እንዳልኳችሁ ክሬም እንደማሰራር በሌላ ቪዲዮ ይዤላችሁ እመጣለሁ። ከክሬም ጋር የተለያዩ አይነት የኬክ አሰራሮችን ይዘን እንመጣለን። መልካም ቀን።